ለሴት ልጅ ሰርታ ገብታ ራሷን መቻሏ ከማንም ኮልኮሌ ጋር ከምትሆን ለብቻዋ ጸዳ ብላ መኖሯ ምንድን ነው ችግሩ? ህይወቷ ላይ መጥቶ አንድ ርምጥምጥ መጥቶ ህይወቷን ከሚያበላሸው ፈታ ብላ ለብቻዋ ተደስታ መኖር ኢትስ ኤ ቾይስ። ለምንድን ነው ዋይ ዩ ጌት ማድ? ወንዶቹ ለምንድን ነው የሚናደዱት? ዋይ ዩ ጌት ማድ ለብቻ እኔ ኑሮ ተመችቶኛል ብላ ደስ ብሏት ፈታ ብላ መኖር ለምንድን ነው ለሴት ልጅ ሲሆን አይቻልም ይባል? ዩካን እናትዬ፣ ማንንም ዱቄት እንዳትሰሚ እመቤቴ። ካልተመቸሽ ምድረ ኮልኮሌ ገደል ይግባ። የራስሽን ህይወት ደስ ብሎሽ ሴቶች፣ የምትወዱት ምን አባሽ ነው የምትወጁ ነገር ምንድን ነው? ልብስ ነው? ምንም አልፈልግም። እኔ ቸኩሌትም አልፈልግም። ምንም አልፈልግም። ምንም አልፈልግም። ዘሩ ቀለጠ፣ ዘሩ ቀለጠ። አዎ እንግዲህ ብቻችን እኛ ዝንጥ ብለን እየኖርነን ነው፣ ሔረሚላ በትክክል የማንም ኮልኮል አያስፈልገንም። ዝንጥ ብለን እየኖርነን ነው። በነገራችን ላይ ይሄ መልእክት፣ እንደኔ ግራ ያጋባው ማን ነው? ይሄ መልእክት እንደኔ ግራ ያጋባችሁ ለማን ናችሁ? የምሬን ነው ግራ ጋብታችኋል? እንደኔ ግራ ተጋብታችኋል? እንደኔ ማንን ነው ብላችኋል? እንደኔ እንግዲህ ምናልባትም ምሩታ ወይ አያያዝ አልቻለችም ወይ መያዝ አልቻለችም ወይ ደግሞ መተው አልቻለችም። በቃ ምናምኗን እንደዚህ እንደዚህ ነው እያለች ነውና፣ በቃ ኮልኮሌ ናቸው ትተናል እያለች ይመስለኛል ማለት ነው። መልእክት ምናልባትም እንግዲህ እኔ እንጃ። እኔ እንደገመጥኩት እናንተ እስኪ ማንን ገመታችሁ ውዶችዬ? የምሬን ነው፣ ማንን ገመታችሁ ከዚህ ውስጥ ማለት ነው። ምክንያቱም እኔ ብዙ የገመጥኳቸው አሉ። እኔ አፈቅርሻለው ያሏትም አሉ። ምክንያቱም ደግሞ ያው ካብርሽ እንድትርቅ የተጠቀሙት ዘዴ ወይ ደግሞ ሊበቀሏት የተጠቀሙት ዘዴ ይመስለኛል ማለት ነው። ለሔረሚላ ምንድን ነው የገባኝ ነገር የለም ማለት ነው። ውዶችዬ የምሬን ነው ምላችሁ እናንተ ምን አሰባችሁ? ማንንስ ገመታችሁ? ምንስ እየተካሄደ ነው ማለት ነው? ብቻ እኔ ሴራ እንዳይሆን ብዬ አስቢያለሁ። ሴራ ስላችሁ ምናልባት እዚህ ጋ አብርሽን ቃቃ እንዳይጫወቱበት። ያው ትናንት እንግዲህ ነግሬያችኋለሁ፣ ያው የርቅ ያለ ብያችኋለሁ። ያው ማለት ምናልባት የድራማው ግማሹ ክፍል ሊጠናቀቅ ይችላል፣ እንዳልኳችሁ ትናንት ብያችኋለሁ። ክርስትና ደርሰዋል ምናምን ምናምን ከዛ ጋር ተያይዞ እንግዲህ አለ አይደለ እንትን የሚባል ነገር ምናምን ምናምን ነገር ለዚያ ለዚያ ነገር እንግዲህ ነገሮች ሰላም እንዲሆኑ ያስመሰሉ ይመስላል። ቤተሰቦች ማለት ነው፣ ወይ የነሱ ቤተሰቦች ወይም የአብርሽ እና የሩታ ቤተሰቦች ማለት ነው። ነገሮች ሰላም የሆኑ አይነት አድርገው ረብ ያደረጉ አይነት አድርገው እንግዲህ ይመጣሉ። ግን ደግሞ ድራማው ይቀጥላል፣ የሚቋረጥ እንዳይመስላችሁ ማለት ነው። ግን የዛሬ የሔረሚላ መልእክት እንግዲህ ከበድ ያለ ነው። ማን ነው? ከየት ነው? ምንድን ነው? እንግዲህ የገባኝ ነገር የለም እ የገባኝ ነገር የለም። የምሬ ነው ምላችሁ። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ ቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ብቻዋን ማንም ኮልኮሌ መኖር ሳያስፈልጋት ወይም ከማንም ኮልኮሌ ጋር መንጫጫት ሳያስፈልጋት የራሷን መኖር ትችላለች እያለች መጣች ሔረሚላ። እናም እንግዲህ እንዳያችሁት ማንም ሳያስፈልጋት መኖር ትችላለች እያለች ትገኛለች ማለት ነው ይህ መልእክት ለነ ሌሎቹ እናፈቅርሻለን ላሏት ወይም ላስመሰሉላት ሰዎች ነው ወይ? የነ ኤርሚ ነው ወይ? ምክንያቱም እናፈቅርሻለን የሚሉ ብዙ ሰዎች ብቅ ብቅ እያሉ ይገኛሉ ማለት ነው። ከአብርሽና ሩታ ሪያቂ ብለው ብዙ ሰዎች እኔ ጋ ሁኝ የሚሏትም አሉ ማለት ነው። ምናልባት ለእነሱ ይሆን ወይስ ደግሞ ያው ታረቅንን ብለው የሚመጡበት ድራማ ስለደረሰ አብርሽና ሩታ ማለት ነው። በእነሱ ቤት መታረቅ የማይታሰብ ነው። ያ ማለት ሰላም ሊሆኑ አይችሉም ማለት ነው። ይህን ስላችሁ፣ ሰላም ትክክለኛ ሰላም ማግኘትንና ለማግኘትን አይደለም፣ ግን ድራማው ይቀጥላል ስላችሁ ነው። ስለዚህ ምን እያለች ነው ሔረሚላ? እኔ ምንም የገባኝ ነገር የለም ማለት ነው። የዛሬው ጫን ያለ ነው። ቦጋል ሙት ይመችሽ ሔረሚላ። እኛ ይመችናል፣ እኛ ይመችሽ ማለት ነው እንዴ። ባያቸው እኛ ምን አገባን እና እንግዲህ ምናልባት ያው ውሽሚት እንደዚህ አለች። ምንድን ነው አብርሽ ጥሏት ሄደ ምናምን የምትሉም አላችሁ ማለት ነው። ምንም ማድረግ አይቻልም። ከሄደም ያሁን እንዳለችው ኮልኮሌ ነው ማለት ነው። ስለዚህ እዚያ ያልነበረ እዚህ እንደማይኖር እሷም ታውቃለች። ግን ደግሞ ያው እንግዲህ ምን ታደርጉታላችሁ? የእነ ትክክልን ደካማ ጎን ማለት ነው ነካ ማድረግ ስለሚወዱ በደንብ ይችሉበታል ማለት ነው። ለዚያ ነው ለዚያ ነው ለሌላ ነገር አይደለም። ቦጋ ሌሙት እና ለዛ ነው ነገሮች የነበሩት። ስለዚህ ያንን ነገር እዚያ ጋር ደርሰው ለመመለስ ነው ማለት ነው። ለማንኛውም የዛሬ መልእክቷ ማለት ነው እንግዲህ ምን እና እንዴት እንደሆነ የገባችሁ ብቻ ኮሜንት ላይ አስቀምጡልኝ ማለት ነው ውዶች ዬ። ማለት እንደኔ ያልገባችሁ ካላችሁ አላቅም እንዲገባችሁ፣ የገባችሁ ደግሞ ከሌን ነው ብላችሁ እንግዲህ፣ ወይም ደግሞ እንደዚህ አይነት ነገር ስለተፈጠረ ነው ብላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በጋ ሌሙት፣ ግራ ተጋብቻለሁ፣ ግራ ተጋብቻለሁ እና በቃ እንዴ፣ ግራ ተጋብቼ ምንድነው የተፈጠረው እያልኩ ከመጨነቂያ በፊት አሳውቁኝ ማለት ነው። አሳውቁኝ ምናልባት ይሄ ነገር ለሩታ ነው እንዴ ብዬ አሰብኩኝ። ግን ደግሞ ያው ሩታ ማለት ዝም ብለሽ በቃ ምንም ምንም ነገር ሳትንጫጭ ማሳደግ ትችያለሽ ልጅሽን፣ ምንድነው የምትንጫጨው ምናምን አይነትን መልእክት ነው እኮ በየትኛውና እንዴት መተርጎም እንዳለብኝ ግራ ገባኝ። ኦ ማይ ጋድ ማለት አሁን ነው። ትናንት እንግዲህ በአንድ አይነት እንደምታዩት በአንድ አይነት ልብስ ሽቅር ሽቅርቅር ሽቅርቅር ሲሉ አይተናቸዋል። በአንድ አይነት ልብስ ፏፍሽ ፈካ ሲሉ አይተናቸዋል። በአንድ አይነት የሆነ ነገር እንግዲህ ቀይ በቀይ ባለንታይ እንደ ሲያከብሩ አይተናል። እንግዲህ ዛሬ ደግሞ በጠዋቱ እንደዚህ ያለችበት ሔረሚላን የማንም ኮልኮሌ ያለችበት ምክንያት ምን ይሆን? የምሬ ነው። ምን ይሆን? የማንም ኮልኮሌ ያለችበት ምክንያቱ ምን ይሆን? ምንድ ነው? ምንድን ነው? ምንድ ነው? የማንም ኮልኮሌ የተባለበት ዋናው ምክንያቱ ምንድን ነው? እኔ ቦጋ ላይ የሙት ሔረሚላ ማለት ነው። ኤና ሀሳብሽን ማ በቃ ግልጽ አድርግልን እንዴ! እንደዚህ ግራ በሚያጋባ ነገር ማመጣሽ ማን ነው ብለን ራሳችን ሲያመን እንድንውል አንፈልግም። የሆነ በቃ ግራ ሲገባን መዋል አንፈልግም። ገና እናንተ መጣችሁ እስከምታሳውቁን ምን ተፈጠረ እስከምታሳውቁን ድረስ እንዴ ከሌን ነው እንዴ ከሌን ነው እንዴ ስንል አንውልም። ይህማ ቦጋ ላይ ሙት በሰበር ዜና መያዝ ያለበት ነገር ነው። በሰበር ዜና ማለት ነው። በቃ ሰባብረው ሰብረው ነው የመጣችው ሄረሚላ ዛሬ ማለት ነው። ሰብረው ሰባብረው እና እንግዲህ ያው ትናንት ጨምጨምታ ነግሬያችኋለሁ። ብዙዎቻችሁ ያላመናችሁ ሊኖሩ ትችላላችሁ። ነገር ግን እንግዲህ ጋሽዬ ማለት ነው እኔ ቄጥቄጣቸውን ብዬ በደንብ ነው እንትን ምላቸው ብለው እንግዲህ ያው አብርሽንም ወደ አዲስ አበባ መሄድ ያስቀሩት እንግዲህ ጋሽዬ መሆናቸውንም እንዲሁ ጠቀስ አድርጌላችኋለሁ በውስጥ ገርኳችሁ ወይም በውስጥ ከሰማዋቸው ነገሮች ጠቆም ያደረግኳችሁ ነገሮች አሉ ማለት ነው። ስለዚህ ዛሬ ከሁለት አንዱ ሊሆን ይችላል። ያው እንግዲህ አብረሽ ወይ ልጁን እንዲያይ ይፈቀድለታል ወይ ደግሞ በቃ ልጁን እያየ ወይ መገናኘት ወይ መለያየት፣ ከሁለት አንዱ ወይም እንደለመዱት ሌላ ድራማቸውን ይዘው ይመጣሉ። ምን ሊፈጠር ይችላል? አብረን የምናየው ነው የሚሆነው። የእናንተ ብቻ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወዳችኋለሁ። ሰላማችሁ ይብዛ። ባይ ባይ ውዶች። እዬ ግን ኮሜንት ላይ ያሳውቁኝ አሳውቁኝ ታሳውቁኝ። ምንድነው የተፈጠረው? ምንድነው ያለው? ኮሜንት ላይ ምን ተፈጥሮ ነው? ምንድነው እየተካሄደ ያለው? ሔረሚላ ምን ማለት ፈልጋ ነው? ማን ነው በዚህ ልክ የወረደችበት? ማን ነው ባሽሙር? እንደዚህ ነው እንደዚህ ነው